በኢትዮጵያ ዋንጫ ትላንት የፍጻሜ ጨዋታ ወላይታ ድቻ ሲዳማ ቡና ሁለቱ ባለ ብዙ ደጋፊ ክለቦች ተገናኝተው ነበር። በፍጻሜ ሲዳማ ቡና አሸንፎ በታሪኩ ለመጀመሪያ ጊዜ ኢትዮጵያን በአፍሪካ መድረክ እንደሚወክል አረጋግጧል። በኢትዮጵያ ፕሪሚየር ሊግ የ34ተኛ ሳምንት ጨዋታዎችም ትላንት ተደርገው ነበር። አዳማ ከተማ አራተኛ ተከታታይ ድሉን አስመዝግቦ ከወራጅ ቀጠና የመውጣት ተስፋውን አለምልሟል። በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ፖርቹጋል ከስፔን ያደረጉት ጨዋታ በመለያ ምት ፖርቹጋል ለሁለተኛ ጊዜ አሸናፊ አድርጎ ተጠናቋል። በደረጃ ሰንጠረዥም ፈረንሳይ፣ ጀርመን እናሸንፋለች። እነዚህን ከጨዋታ ጋር የተያዙ መረጃዎች እንመለከታለን። ከዝውውር ጋር የተያዙትን ጉዳዮች ስንመለከት ደግሞ ሉዊስ ስኬሊ በአርሰናል ውሉን ሊያራዝም ስለመስማማቱ ተነግሯል። ቤንጃሚን ሼሽኮ ጋር የተያዘ አዲስ መረጃ ወጥቷል። አርሰናሎች ይህን ተጫዋች ማግኘት ተስፋቸው ከመቼውም ጊዜ የበለጠ ብሩህ ስለመሆኑ የሚጠቁሙ መረጃዎችን ተመልክቻለሁ። በማንቸስተር ዩናይትድ በኩል ደግሞ ጋርናቾ ከተለያዩ ክለቦች ጥያቄዎች እየቀረቡለት ይገኛሉ። የትኛውን ክለብ ይመርጣል? ረጃ አለ። ራስሙስ ሆይሉን በዩናይትድ እቆያለሁ ቢልም ማንቸስተር ዩናይትዶች ተጫዋቹን የመሸጥ ፍላጎት እንዳላቸው ተሰምቷል። ሊቨርፑል ለፍሎሪያን ቬርስ የመጨረሻ ያለውን ሶስተኛ ዙር ጥያቄ ሊያቀርብ ተዘጋጅቷል። ቼልሲ ለጀሚ ጊተንስ ያቀረበው ጥያቄ ውድቅ ተደርጎበታል። እንደዚሁም ቦሩሺያ ዶርትሞንድ የጆ ቤሊንግሃምን ዝውውር ለማጠናቀቅ ከሰንደርላንድ ጋር ስለመስማማቱ ስካይ ስፖርት ዘግቧል። ሰላም ጤና ይስጥልን። ወደ ፈጣን ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደምን አድራችኋል? ለማለዳ የተዘጋጁ የዝውውር መረጃዎችን ጨምሮ ብዙ ስፖርታዊ ጉዳዮችን ይዤላችሁ መጥቻለሁ። እንደተለመደው ሰብስክራይብ በማድረግ ጀምሮ እኔ ወደ መረጃዎቹ ልለፍ። መልካም ጊዜ። በኢትዮጵያ ዋንጫ የፍጻሜ ጨዋታ ትናንት በአዲስ አበባ ስታዲየም ሲዳማ ቡና ከወላይታ ድቻ ተገናኝተው ነበር። ሲዳማ ቡና ከመመራት ተነስቶ ኋላ ላይ ባስቆጠራቸው ሁለት ጎሎች ወላይታ ድቻን በማሸነፍ የኢትዮጵያ ዋንጫ አሸናፊ ሆኗል። 13ኛው ደቂቃ ላይ ካርሎስ ዳምጠው በግሩም ፉርቢቻ ያስቆጠራት ጎል ወላይታድቻ ወይም የጦና ንቦችን መሪ አድርጋ ነበር። መሪነታቸው ግን ለ7 ደቂቃ ብቻ ነው የቆየው። ሲዳማ ቡና በሀብታሙ ገዛ ዛኛ አማካኝነት 20ኛው ደቂቃ ላይ ያቻነት ጎል አስቆጠረ። የመጀመሪያው አጋማሽም በዚሁ ባቻ ውጤት ተጠናቀቀ። ከረፍት ሲመለሱ መስፍን ታፈሰ 62ኛው ደቂቃ ላይ ከማዘር የተሻገረ ኳስን አስቆጥሮ ሲዳማ ቡና ሁለት ለአንድ እንዲመራ አደረገው። ሙሉ ዘጠና ደቂቃው የተጨመሩትም 6 ደቂቃዎች ጭምር በዚሁ በሲዳማ ቡና ሁለት ለአንድ መሪነት ተጠናቀቀውእና ሲዳማ ቡና የኢትዮጵያ ዋንጫ ፍጻሜ አሸናፊ ሆኗል። በታሪኩ ለመጀመሪያ ጊዜ ነው ይህንን ዋንጫ ያሸነፈው። ለመጀመሪያ ጊዜም ኢትዮጵያን ወክሎ በአፍሪካን ኮንፌዴሬሽን ካፕ የሚሳተፍ ይሆናል በሚቀጥለው የውድድር አመት ሲሆኑት ወላይታ ዲቻ ለሶስተኛ ጊዜ ነው ፍጻሜ የደረሰው። ከሰባት አመት በፊት ሻምፒዮን ሆኖ በኮንፌዴሬሽን ካፕም ዛማሌክን ያሸነፈበት ታሪካዊ ውጤት እንዳለው እናስታውሳለን። ባለፈው አመትም በተመሳሳይ ፍጻሜ ደርሶ በኢትዮጵያ ቡና ሁለት ለዜሮ መሸነፉ የቅርብ ትውስታችን ነው። በዚሁ በአዲስ አበባ ስታዲየም እንግዲህ ትላንት ከዚህ ጨዋታ ጋር በተያዘ በርካታ የሁለቱ ክለብ ደጋፊዎች በትልልቅ መኪኖች ተጭነው አዳራቸውን ሲጓዙ መጥተው ነበር። አዲስ አበባ ስታዲየም ሲደርሱ ግን ጨዋታው በዝግ እንደሚደረግ ተነግሯቸዋል። ምክንያቱ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ቅዳሜ ምሽት ከአራት በኋላ በደረሰኝ መረጃ ጨዋታውን በደጋፊ ደጋፊ ገብቶ እንዲከታተል መፍቀድ የማልችልበት አስገዳጅ ሁኔታ ውስጥ ገብቻለሁና በዚህ ይደረጋል ማለቱን ተከትሎ ይህንን ያልሰሙ ደጋፊዎች ደግሞ ለመግባት ከፖሊሶች ጋር በተፈጠረ ግርግር አንድ የወላይታ ድቻ ደጋፊ ሕይወቱ ማለፉ ተሰምቷል። ግን ሲዳማ ቡና ጨዋታውን በአሸናፊነት ተወጥቶ የጥሎ ማለፉ ወይም ደግሞ የኢትዮጵያ ዋንጫ ሻምፒዮን መሆኑን አረጋግጧል። በኢትዮጵያ ፕሪሚየር ሊግም ላለመውረድ የሚደረገው ትልቅ ንቅ የመጨረሻ ትኩረት የሳበባቸው ያላቸው ሳምንታት ይጠበቃሉ። ትላንት የ34ኛ ሳምንት ጨዋታዎች ሲጀመሩ አርባ ምንጭ ከተማ ከቅዱስ ጊዮርጊስ ያለ ጎል ጨዋታቸውን አጠናቀዋል። ሲሁል ሽረ ከአዳማ ከተማ ስድስት ጎሎች የተቆጠሩበት ጨዋታ ነው። አዳማ ከተማ አራት ለሁለት አሸንፎ ላለመውረድ የሚያደርገውን ጥረት አጠናክሮ ቀጥሏል። አራተኛ ተከታታይ ድሉና ያስመዘገበው አዳማ ከተማ በዚህም ከሌሎቹ ቡድኖች አንጻር በቅርብ ጨዋታዎች ላይ ነጥብ የሰበሰበና የመትረፍ ድሉን እያሰፋ ያለ ቡድን ሆኗል። ዛሬ መቀለ 70 እንደርታ ከኢትዮጵያ ቡና ሶሳ ከሰላሳ ላይ ይጫወታሉ። ወልዋሏ ዲግራት ዩኒቨርሲቲ ከሐሳ ከተማ ደግሞ ዘጠኝ ሰዓት ላይ የሚደረግ ጨዋታ ሲሆን ላለመውረድ የሚታገለው የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ከሀዲያ ሆሳዕና 12 ሰዓት ላይ የዛሬ ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው። ወደ ውጭ መረጃዎች ስናመራ የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታን እናገኛለን። ትላንት ፖርቱጋልን ከስፔን ያገናኘው የፍጻሜ ጨዋታ ብዙ ትኩረት የሳበ ነበር። በሁለቱም ብሔራዊ ቡድኖች በኩል ኮከቦች የተሰባሰቡባቸው ቡድኖች እንደመሆናቸው መጠን በጣም አዝናኝ እግር ኳስ እንደምንመለከት ይጠበቅ ነበር። እርግጥ ነው ጨዋታው ሙከራዎች የነበሩት በሁለቱም የሜዳ ጫፍ በተደጋጋሚ የጎል እድሎች እየተፈጠሩበት የነበረ አዝናኝ ጨዋታ እንደሆነ ግልጽ ነው። ጎል በማስቆጠር ቀዳሚ የነበሩት ስፔኖች ናቸው። ማርቲን ዙቢሜንዴ ሃያ አንደኛው ደቂቃ ላይ ያስቆጠረው ጎል ስፔንን መሪ አድርጎ ነበር። ግን መሪነታቸው የቀጠለው ለአምስት ደቂቃ ብቻ ነው። ኑኖ ሜንዴዥ ለፖርቹጋል ያቻነት ጎል አስቆጠረ። የመጀመሪያው አጋማሽ በዚሁ ባንዳቻ ውጤት ተጠናቀቀ ብለን ስንጠብቅ አርባ አምስተኛው ደቂቃ ላይ ሚኬል ኦያር ዛባል የመሪነት ጎል ዳግም ለስፔን አስቆጠረ። ከረፍት በኋላ የተሻለ ተንቀሳቅሰው የነበሩት ፖርቹጋሎች ደግሞ ስልሳ አንደኛው ደቂቃ ላይ በክርስቲያኖ ሮናልዶ አማካኝነት የአቻነት ጎልን ድጋሚ አስቆጥረዋል። የጭኛውም ጎል ስትቆጠር የመጨረሻውን ኳስ አመቻችቶ ያቀበለው ኑኖ ሜንዴስ ነው። ከግራ መስመር የተሻገረችን ኳስ ነው ክርስቲያኖ ሮናልዶ ያስቆጠረው። የጨዋታው ኮከብም ሁሉ ያጠናቀቀው ኑኖ ሜንዴሽ ነው። ጨዋታው ሁለታቸው መጠናቀቁን ተከትሎ ወደ መለያ ምት አምርተው ነበር ሁለቱም ቡድኖች በመለያ ምትም ፖርቱጋል አምስት ለሶስት በማሸነፍ የውድድሩ የሁለት ጊዜ ሻምፒዮን መሆን ችላለች። አልቫሮ ሞራታ በስፔን በኩል የመጨረሻው መለያ ምት የሳተ ተጫዋች ሆኗል። በሁለተኛው አጋማሽ ስፔኖች በተለይ ለግብ የቀረቡ ሙከራዎችን በማድረግ በኩል በጣም ግሩም እንቅስቃሴ አድርገው ነበር። የፖርቹጋል ግብ ጠባቂ ዴጎ ኮስታ ያተረፋቸው አጋጣሚዎች እንደዚሁም ደግሞ 83ተኛው ደቂቃ ላይ ስፔን ኦልሞስት ሶስተኛ ጎል አስቆጠረች ተጫዋቾች ብለን ስንጠብቅ ቪቲንሃ ከጎሉ መስመር ላይ ያወጣት ኳስ በስፔኖች በኩል እስካሁን ድረስ እያስታወሱ የሚቆጩባት መሆኗ እርግጥ ነው። ስፔን የ2023 የኔሽንስ ሊግ ሻምፒዮን ነበረች፣ ፖርቱጋል ደግሞ ለሁለተኛ ጊዜ ነው ዋንጫውን ያሸነፈችው። የመጀመሪያው ውድድር እሷ ነች ያሸነፈችው፣ አሁንም የመጨረሻውን ዋንጫ ያሸነፈችው ስፔን ነች። ለደረጃ በተደረገ ጨዋታ ፈረንሳይ ጀርመንን ሁለት ለ0 አሸንፋለች። ኪሊያን ባፔና ማይክል ኦሊሴ የፈረንሳይን ጎሎች አስቆጥረዋል። ኪሊያን ባፔ የመጀመሪያውን ጎል ከማስቆጠሩን በተጨማሪ ለማይክል ኦሊሴ ያለቀ ኳስ ሰጥቶታል ይባላል ኪሊያን ምባፔ በፈረንሳይ ብሔራዊ ቡድን ሀምሳኛው ጎልና ያስቆጠረው በዚህም ከብሔራዊ ቡድኑ ታሪካዊ ከፍተኛ ግብ አስቆጣሪ ከኦሊቬር ዥሩ ያለው ርቀት ሰባት ጎል ብቻ ሆኗል። ቴሪ ዳንኤል ኦነሪ 51 ጎል አስቆጥሯል በብሔራዊ ቡድኑ ታሪክ 93 ጨዋታዎችን አድርጎ። 117 ጨዋታ የተጫወተው ኦሊቬር ዥሩ ደግሞ 57 ጎሎችን አስቆጥሯል። ኪሊያን ባፔ ከሁሉም ያነሰው ጨዋታ አድርጎ 50 ጎል ላይ ደርሷል። ሪከርዱን የማሻሻል እድሉ እየሰፋ ሁኗል። ከጨዋታ ውጤቶች ደግሞ ወደ ዝውውር መረጃዎች ናምራ ከዝውውር መረጃዎች ጋር በተያያዘ አርሰናልን እናስቀድም የወጣቱን ተከላካይ ሌዊስ ስኬሊን ውን ለማራዘም አርሰናሎች ከተጫዋቹ ጋር ስለመስማማታቸው ተገልጿል። ይህ ወጣት የግራ መስመር ተጫዋች በዚህ የውድድር ዘመን የዋናው ቡድን አካል ሆኖ ብዙዎችን ያስገረመ ብቃት አሳይቶ ዓመቱን አሳልፏል። ከትልልቅ ቡድኖች ጋር ከትልልቅ ተጫዋቾች ጋር በነበረው የፍልም ኢኮኖሚያ ደግሞ ምን ያክል ልባም ተጫዋች እንደሆነ በተደጋጋሚ አሳይቷል። የብዙ ክለቦችን ትኩረት የሚሳበ ተጫዋች ሆኗል። እንግሊዛዊው የብሔራዊ ቡድንም ጥሪ ደርሶታል ና አመቱ ለሱ በጣም የተመቸ ነበር። ከዚህ ከምርጥ የውድድር አመት ማሳለፉ ጋር በተያያዘ ደግሞ ሪያል ማድሪዶች የዚህ ተጫዋች ፈላጊ ሆነው ቀርበዋል። በተለይ በሚቀጥለው የውድድር አመት ከአርሰናል ጋር ያለው ውል ይጠናቀቃል ና በአርሰናል ውሉን ካላራዘመ ማድሪዶች በሚቀጥለው አመት በነጻ የመውሰድ እድል አላቸው ፍላ ፍላጎታቸውም እንደዛ ነው የሚሉ መረጃዎችን ሰሞኑን ስንሰማ ነበር። ግን አርሰናሎች የተጫዋቹን ውል ለማራዘም ከተጫዋቹ ጋር ሲደራደሩ ቆይተዋል። አሁን መስማማታቸውንና በቅርቡ ውሉን እንደሚፈርም የሚጠቁሙ መረጃዎችን ነው የተመለከትኩት። ቢቢሲ ይዞት የወጣው ዘገባ እንደሚያሳየው አርሰናሎች ሳምንታዊ ደሞዙን ከፍ ሊያደርጉለት፣ ከዛ ውጭ ሌሎች ቦኖሶችን፣ ጥቅማጥቅሞችን የሚያካትተው ውል አቅርበውለት እሱም በአርሰናል ለመቆየት ስለመስማማቱ ተረጋግጧል። አርሰናል በቅርቡ የጋብሪኤል ማጋሌሽን ውል እስከ 2029 ድረስ ማራዘሙን እናስታውሳለን። የቶማስ ፓርቴ እንደዚሁም የዊሊያም ሳሊባንም ውል ለማራዘም እየተሰራ ስለመሆኑ ተሰምቷል። አሁን ተረኛው ሊዊስ ስኬሊ ይሆኗል። ከአርሰናልና ከቤንጃሚን ሼሽኮ ዝውውር ጋር በተያያዘ የተሰማው አዲስ መረጃ አርሰናሎች ከኤሪብ ላይፕዚሽ ጋር ወሳኝ የሚባል የመጨረሻ ቀጠሮ በዚህ ሳምንት እንደያዙ ተገልጿል የተጫዋቹን ዝውውር ለማጠናቀቅ ከሌብዚሽ ስፖርቲንግ ዳይሬክተር ጋር ለመነጋገር የመጨረሻን የተባለውን ቀጠሮ ይዘዋል። እንግዲህ አርሰናሎች ባለፉት ሁለት ግንኙነቶቻቸው ተጫዋቹን ለማግኘት የነበራቸውን እድል የበለጠ አስፍተዋል። አሁን በሁለቱ ክለቦች በኩል የዝውውር ሂሳቡ ላይ መቀራረብና ና አጠቃላይ የዝውውሩ ገንዘብ በምን ያክል ጊዜ መከፈል አለበት የሚለው ላይ ስምምነት ላይ ለመድረስ አርሰናሎች የመጨረሻ ያሉትን ቀጠሮ ነው እያስያዙ ተብሏል። ኤርብ ላይ ብዙሾችም ከአርሰናል የቀረበውን ለመጨረሻ ጊዜ እንነጋገር የሚለውን ጥያቄ በደስታ መቀበላቸውንና ለድርድር ዝግጁ መሆናቸው ታውቋል። አርሰናሎች ይህንን ተጫዋች የማግኘት ከፍ ያለ ፍላጎት አላቸው። በተለይ የአሰልጣኝ ሚኬል አርቴታ ምርጫ ነውና የረጅም ጊዜ የክለቡ እቅድም መሆን የሚችል ነው። ገና 22 ዓመቱ እንደመሆኑ መጠን የተጫዋቹን ዝውውር ለማጠናቀቅ ከፍ ያለ ገንዘብም ለመክፈል ቁርጠኛ ሆነዋል። ስለዚህ በዚህ ሳምንት የሚደረገው የአርቤ ላይፕዚግ ና የአርሰናል ወሳኝ መጨረሻ ንግግር የቤንጃሚን ሼስኮ መዳረሻ ኤምሬትስ አድርጎ ሊጠናቀቅ ይችላል ተብሎ ይጠበቃል። ከማርቲን ዙቢ ሜንዲ ጋር በተያያዘ ግን አሁንም አወዛጋቢ ነገሮች ቀጥለዋል። ከትላንት ከስፔን የወጡ መረጃዎች እንደሚጠቁሙት ሪያል ማድሪድ የዚህን ተጫዋች ዝውውር ሃይጃክ ለማድረጉ ተሰምቷል። እንግዲህ ባለፈው ሳምንትም እሱ ከስፔን ብሔራዊ ሬዲዮ ጣቢያ ጋር በነበረው ቆይታ ስለ ቀጣይ ማረፊያው እርግጠኛ ሆኖ አሁን እንደማይናገር እና ብዙ አማራጮች እንዳሉት ከነበሩት አማራጮች አንዱን እንደሚመርጥ ጊዜም እንዳለው እንደማይቸኩልም ጭምር መናገሩን አንስተን ነበር። እና እንግዲህ አርሰናሎች በቅርቡ የጤንነት ምርመራ ለተጫዋቹ ያደርጋሉ ተብሎ ሲጠበቅ አሁን ሪያል ማድሪድ ጉዳይ ውስጥ ገብቶ ተጫዋቹን ሀሳቡን ለማስቀየር ስለማሰቡና ና ያ ደግሞ እውን የሚሆንበት እድል እየሰፋ መምጣቱን ማርክ አስነብቧል። ና ይሄ ለአርሰናል መጥፎ የሚባል ዜና ይመስላል። ለአርሰናል የመጨረሻ ጉዳያችን ጋብሪኤል ማርቲኔሊን ይመለከታል። ይህ ጋብሪኤል ማርቲኔሊ ከአርሰናል የመውጣት ነገር እውነት ይመስላል። ባርሰሎና የተጫዋቹ ፈላጊ እንደሆነ ከዚህ በፊት የወጡ ዘገባዎች ያሳዩ ነበር። በተለይ ለራፊኛ ባካፕ የሚሆን ተጫዋች ግራ መስመር ላይ እየፈለጉ ነው። ለዛ ደግሞ ጋብሪኤል ማርቲኔሊን ቀዳሚ ምርጫቸው አድርገዋል፣ የሚል መረጃን ከስፔን ሰምተን ነበር። አሁን ኤሲ ሚላን የተጫዋቹ ፈላጊ መሆኑን ተከትሎ አርሰናሎች ነገሩ ተመቸን ያሉ ይመስላሉ። ከሚላን ራፋኤል ሊዮን መውሰድ ይፈልጋሉ። ስለዚህ ጋብሪኤል ማርቲኔሊን የምትፈልጉ ከሆነ ማርቲኔሊን ገንዘብ ጨምረን እንስጣችሁና ራፋኤል ሊያውን እንውሰድ የሚል ጥያቄ ለሚላን ስለማቅረባቸውም ተሰምቷል። በኤሲ ሚላን በኩል ግን ለዚህ ጥያቄ የተሰጠ ምላሽ አልተገለጸም። ሊቨርፑል ለሁለተኛ ጊዜ ለፍሎሪያን ቬርስ ያቀረበው ጥያቄ በባይር ሊቨርኩሰን ውድቅ ተደርጎበታል። 113 ሚሊዮን ፓውንድ አቅርቦ ነበር ትላንት። ነገር ግን ሊቨርኩሰን መጀመሪያ የጠየቅነውን 126 ሚሊዮን ፓውንድ ካልከፈላችሁ አንሰጣችሁም ብለው ለሁለተኛ ጊዜ ጥያቄያቸውን ውድቅ አድርገውባቸዋል። ተጫዋቹ በግል ጉዳዮች ላይ በሙሉ በመስማማቱ ምክንያት የሁለቱን ክለቦች መስማማት ነው እየጠበቀ የሚገኘው። ግን ለሁለተኛ ጊዜ ሊቨርኩሰን የሊቨርፑልን ጥያቄ ውድቅ አድርጓል። ሊቨርፑሎች ከዚህ በኋላ አንድ እርምጃ ምርምጃ ያሉትን ሶስተኛ ዙር ጥያቄ ለማቅረብ ስለ ማዘጋጀታቸውም ተሰምቷል። 118 ሚሊየን ፓውንድ ለመክፈል ተዘጋጅተዋል። ይህንን የመጨረሻ ጥያቄ ዛሬ ያቀርባሉ። የሊቨርኩሰን ምላሽ እንቢ ከሆነ ሙሉ በሙሉ ከፉክክሩ ይወጣሉ የሚል መረጃን ተመልክቻለሁ። ቸልሲ ለጀሚ ጌተንስ እያቀረበው ጥያቄ በቦሩሽያ ዶርትሞንድ ውድቅ እንደተደረገበት ተሰምቷል። 29.5 ሚሊዮን ፓውንድ ነበር ቸልሲ ለመክፈል ተስማምቶ ጥያቄ ያቀረበው። ቦሩሽያ ዶርትሞንድ ግን ከ42 እስከ 50 ሚሊዮን ፓውንድ ነው ለ19 ዓመቱ እንግሊዛዊ የመስመር አጥቂ ይፈልጋል የተባለው በዚህም ውድቅ አድርጎባቸዋል ተብሏል። ሁለተኛ ዙር ጥያቄ ያቀርባሉ ስለሚለው የተሰማ ነገር የለም። ቸልሲ ለፈረንሳዊ ግብ ጠባቂ ማይክ ሜኞ መጀመሪያ አቅርቦት የነበረው የ10 ሚሊዮን ፓውንድ ጥያቄ በሚላን ውድቅ መደረጉን ተከትሎ ለሁለተኛ ዙር ጥያቄ እየተዘጋጀ ነው ተብሏል። 126 ሚሊዮን ፓውንድ ለመክፈል ዝግጁ ነው። የግብ ጠባቂው እድሜ 29 መድረሱን ተከትሎ ከዚህ በላይ ዋጋ መክፈል ተገቢ አይደለም የሚል አቋም ያላቸው ቼልሲዎች ከ126 ሚሊዮን ፓውንድ በላይ ለሶስተኛ ዙር ያቀርባሉ ተብሎ አይጠበቅም። ቦሩሺያ ዶርትሞንድ ለጀደን ሳንቾ መመለስ ፍላጎት አሳይቷል ተብሏል። ጀደን ሳንቾ ከቼልሲ ጋር የነበረ የውሰቱል ተጠናቆ ተለያይቷል። ወደ ማንቸስተር ዩናይትድ እንደማይመለስ እርግጥ ሆኗል። የተለያዩ ክለቦች እየፈለጉት ነው አልሂላልን ጨምሮ፣ ግን ቦሩሺያ ዶርትሙንድ ዳግም ወደ ሲግናል ኢዱና ፓርክ የመመለስ ፍላጎት አለ የሚል መረጃን ቢልድ አስነብበዋል። 201 ላይ በ71 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ከመለሱት በኋላ በድጋሚ በውሰት አምጥተው ጥሩ ተጠቅመውበት ነበር። አሁንም ወደ ቢጫው መለያ ሊመልሱት ይፈልጋሉ የሚል መረጃ ወጥቷል። በአልሂላልም ከሚፈለጉ የመስመር ተጫዋቾች መካከል አንዱ እንግሊዛዊ ጀደን ሳንቾ ነው። ቦሩሻ ዶርትሙንድ የጆብ ቤሊንግሃምን ዝውውር ለማጠናቀቅ ተስማምቷል ተብሏል። ሰንደርላንድ ከቦሩሻ ዶርትሞንድ የቀረበለትን 27.8 ሚሊዮን ፓውንድ በቅድሚያ የሚከፈልና የተጫዋቹ አቋም እየታየ የሚጨመር 4.2 ሚሊዮን ፓውንድ የገንዘብ ጥያቄን ተቀብሏል ተብሏል። አጠቃላይ 32 ሚሊዮን ፓውንድ የሚደርስ ዝውውር ነው። ሰንደርላንድ ለጁድ ቤሊንግሃም ወንድም ለጆብ ቤሊንግሃም ከቦሩሻ ዶርትሞንድ የቀረበውን ገንዘብ ሲቀበል አንድ ቅድመ ሁኔታ አስቀምጧል። ቦሩሻ ዶርትሞንዶች በቀጣይ ተጫዋቹን ሲሸጡት ከሽያጩ ላይ 15 በመቶ ሰራዊቱ ለሰንደርላንድ ይከፈለዋል የሚል ስምምነት ላይ ደርሰዋል ተብሏል። 16.9 ሚሊዮን ፓውንድ አቅርበው ቦርሻ ዶርትሞንዶች ውድቅ ሆኖባቸው ነበር። አሁን የተሻሻለው 27.8 ሚሊዮን ፓውንድ ተቀባይነትን አግኝቷል። በድምሩ 32 ሚሊዮን ፓውንድ የሚደርስ የዝውውር ገንዘብ ለጆ ቤሊንግሃም ይወጣበታል። ወንድሙ በተጫወተበት ክለብ በተጫወተበት መለያ ቀጣይ ይደምቃል ተብሎ የሚጠበቅ ኮከብ ነው። ጃክ ግሪሊሽ በኢቨርተን ይፈልጋል ተብሏል። ኢቨርተን ይህንን እንግሊዛዊ የማንቸስተር ሲቲ ተጫዋች ለመውሰድ በይፋ ፉክክሩ ውስጥ ገብቷል። ብዙዎች አርሰናል በውሰቱል ተጫዋቹ ሊያስፈርመው ይፈልጋል። የማስፈረም እድሉም አለው። ከሌሎች ክለቦች ይልቅ ወደ አርሰናል ማምራት በጃክ ግሪሊሽን በኩል ያለ ፍላጎት ነው ተብሎ ነበር። አሁን ደግሞ ኤቨርተኖች በይፋ የፉክክሩ አካል መሆናቸውን አረጋግጠዋል። ጂያንሉጂ ዶናሩማ በፓርሰን ጀርመ ውሉን ሊያራዝም ቀጠሮ ስለመያዙ ከፓርሰን ጀርመ ጋር ለመነጋገር ቀን ስለመቁረጡ ተነግሯል። በማንቸስተር ዩናይትድ ሲፈለግ የነበረው ጣሊያናዊ ግብ ጠባቂ እስካሁን ውሉን አላራዘመም። በተለይ ደግሞ በጣም ድንቅ የውድድር ዘመን በአውሮፓ ቻምፒዮንስ ሊግም በአጠቃላይ በሊግ ውድድሮች ማሳለፉን ተከትሎ ዋጋውን አስወድዷል። ብዙ ፈላጊ ክለቦች አሉት። ፓሪሰን ጀርማዎች ውሉን እንዲያራዝም ቀድመው ነበር ጥያቄ ያቀረቡለት። እሱ ገና የሚያስቸኩል ነገር የለም ተረጋግተን መወሰን እንችላለን በሚል ለጥያቄው ፈጣን ምላሽ አልሰጠም ነበር። አሁን ግን ከተጫዋቹ ወኪሎች ጋር ፓሪሰን ጀርማዎች ቀጠሮ ይዘዋል። ውሉን የማራዘም እድሉም ሰፍቷል የሚሉ መረጃዎች ወጥተዋል።